በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወርታችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ በጸጋ ብዙ ምሕረት በጎነት ያደረገልን ያደረገላችሁ ከሰማያት የወረደ የእግዚአብሔር ልጅ ኢየሱስ ክርስቶስ መስቀል ላይ ተሰቅሎ ላይ ከፈለልን ዕዳ የከፈለንና የዳነን ህዝብ ያደረገን ያደረጋችሁ እግዚአብሔር አብ የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለ ፍቅርን የሰጠን መንፈስ ቅዱስ የቀደሳችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ንጉሥ ኢየሱስ ክርስቶስ ከሰማይ አባቱ ከአብያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 15 ሁለት ላይ ጌታ ኢየሱስ ክርስቶስ ራስ ቅል ወደሚባል ስፍራ ተወስዶ መሰቀሉን ይነግረናል። ዮሐንስ ወንጌል 1917 ላይ የራስ ቅል ወደሚባል ትርጉም ወዳለው ቦታ ውስጥ ሰቀሉት ይላል እና ይሄ ቦታ አዳም የተቀበረበት አጽም አዳም የነበረበት ቦታ እንደሆነ ያበው ትርጓሜ ያስተምረናል። ጌታችን ሲሰቀል እያንዳንዱ እንቅስቃሴው የእግሩ አረማመድ በዘላለም ሀሳቡ ላይ የተመሰረተ እንጂ የሰው ልጅ እግር እንደሚራመድ በአጋጣሚ የሚሄድ አይደለም። እንኳን የእግዚአብሔር ልጅ ኢየሱስ ክርስቶስ መንገድ ቀርቶ እኛ እንኳን ሰዎች በቅዱስ ሀሳቡ እና በቅዱስ ፈቃዱ ነው መንገባ የምንወጡ እግዚአብሔር ልጆች እና ጌታ ሲወለድ ቤተልሔም መወለዱ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ መሆኑን በግልጽ የሚያጎላ የሚያሳይ ሲሆን ሲሰቀል ደግሞ የራስ ቅል ስፍራ ላይ መሰቀሉ ለሰው ልጅ ህልውና ባለቤት መሆኑን ያሳያል። ራስ ህልውና ነው። ሰው ራስ ከሌለው የለው መኖር አይችልም። እጅ ባይኖረው እግር ባይኖረው ይኖራል። ታውቃላችሁ ራሱ የተቆረጠ ሰው ግን በህይወት አይኖርም እና የሰው ልጅ ህልውና ይወክላል ራስ እና በራስ ቅል ቦታ መሰቀሉ የሰው ልጅ ህልውና ነው ያዳነው። ጌታችን የጌታችን አዳኝነት የኢየሱስ ክርስቶስ አዳኝነት የሰውን ልጅ ህልውና ነው ሁለንተናውን ያዳነው። ሀሳቡን ያዳነው በቅዱስ ቃሉ መንፈሱን በመንፈሱ የሰው ልጅ መንፈስን ያዳነው በቃሉ የሰውን አሳሰብን ያዳነው ነው። የሰውን የዘላለም ነገር ነው፣ ውሳኔ፣ እቅድ፣ ዓላማ፣ ራይ፣ ግብ ሁሉ አጠቃላይ ይህንን ነው የፈወሰው ጌታችን። ስለዚህ መስቀል ላይ ሲሰቀል በራስ ቅል ቦታ ሲሰቀል ህልውና ነው ላይ መሆኑን ለማሳየት ነው። ሁለተኛ ደግሞ ራስ መሆኑን ነው የሚያሳየው ሴት ልጅ ራሷ ባሏ እንደሆነ ቤተክርስቲያንና እኛ መንጋው ደግሞ ራሳችን ክርስቶስ ነው። ከኛ በላይ ነው። ከጭንቅላታችን በላይ ነው የተሰቀለው። የራሱ ቅል ካለበት በላይ ነው የተሰቀለው። ስለዚህ ሁሌ የህይወታችን የበላይ ነው። የእኛ ጌታ ነው። የእኛ ጌታ ቋንቋ ብቻ አይደለም፣ በህይወታችን ውስጥ ወሳኝ ነው። የሚመራን ነው። ፍቃዱ መንገድ የሚያሳየን ነው። መልካም ያልሆነውን ነገር መልካም አለመሆኑን ይነግረናል። እና በህይወታችን ጣልቃ ገባ ባይባል እንኳ ጣልቃ እስከ መግባት ድረስ ኃላፊ ነው በኛለ እና የበላያችን ነው፣ ጌታችን ነው። እና ስንጸልይ በሰማያት የምትኖር አባታችን የምንለው ለዚህ ነው። አጠገባችን፣ ቤታችን፣ ጓዳችን ውስጥ እኮ አለ፣ ኑሯችን ውስጥ መንገዳችን ውስጥ እኮ አለ። ግን የበላያችን መሆኑን ለማሳየት ነው ሰማይ ላይ እንዳለ አድርገን የምንጸልየው። እግዚአብሔር እንደ ቸርነቱ ደግ አባታችን ነው። ኢየሱስ ክርስቶስ እንደ ቸርነቱ ወዳጃችን የስጋ ዘመዳችን ነው እንደ ጌትነቱ ደግሞ ተንቀጥቅጠን የምንገዛለት አምላካችንና አባታችን ነው። መጽሐፍ ቅዱስ ላይ ሁለት ሁኔታዎች ተጽፈዋል። የመጀመሪያ ሁኔታ ዮሐንስም ወደ ደረቱ ተጠግቶ አሳልፎ የሚሰጥህን የሚያሳልፍና የሚሰጥ ሰው ማን ብሎ ጠይቆታል። ወደ ደረቱ ተጠግቷል ይላል። የወዳጅነት ጥግ ነው ደረት ጋር መጠቃት። ሚስት ወደ ባሏ ደረት እንደምትጠጋ ማለት ነው። ሕፃን ልጅ ወደ እናቱ ደረት እንደሚጠጋ ዮሐንስ ወደ ጌታ ዳር ተጠግቷል። በዚህ ልክ ለጌታ ቀርብ ነበር ዮሐንስ። ራዕይ ምዕራፍ አንድ ላይ ደግሞ ዮሐንስ በጌታ ፊት መቆም ያቅቶኝ እንደ ሞተ ሰው ወድቀዋል። ወደ ደረቱ የምንጠጋውም ነው ደግሞም ተንቀጥቅጠን የምንፈራውም ነው። ስለዚህ ራስ መሆኑን የሚያሳየው ለዚህ ነው። ሶስተኛው አይምሯችን ልባችን ውስጥ ነው ማዕከላዊ ስፍራዊ ጌታችን በራስ ቅል ቦታ መሰቀሉ የሚያስተዳደር ይሄ ነው። ዛሬም የትምህርታችን ድረስ እሱን የሚያብራራ ነው። ጌታችን የተሰቀለው በአእምሯችን ማዕከላዊ ስፍራ ነው። በራስ ቅል ላይ የቆመው ወይ ሄዶ ሌላ አካላችን በሌላ አካላችን ምሳሌ በሆነ ቦታ አይደለም የተሰቀለው የጌታችን መስቀል ወይም የመሰቀሉ ሁኔታ የህይወታችን ማዕከላዊ ስፍራ ህሊናችን፣ አእምሯችን፣ ልባችን ውስጥ ነው መቀመጥ ያለበት። ስለዚህ የክርስቶስ መስቀል የአገልግሎት ሁሉ የወላችሁ የአገልግሎት ሁሉ ዓላማ ኢየሱስ ክርስቶስ እንደተሰቀለ አድርጎ ማሳየት ነው። የገላትያ ክርስቲያኖች ወቀሱ ጌታችን ክርስቶስን እንደተሰቀለ አድርገው አይተውት ነበረ። እንደዚህ እንዲያዩት ያደረጋቸው የቅዱስ ጳውሎስ አገልግሎት ነበር። ስብከቱ በአይምሯቸው ውስጥ ኢየሱስ ክርስቶስን ሰቅሎ አሳይቷቸዋል። ተሰቅሏዊ አሳይቷቸዋል። ሲገረፍ አሳይቷቸዋል። ከመስቀል ላይ ሲወርድ በሚያሳዝን ሁኔታ ሁለቱ ሽማግሌዎች ዮሴፍ፣ ኒቆዲሞስ ሲሆኑ ታሳይቷቸዋል። ወስደው በአዲስ መቃብር ሲያኖሩት ማሳይቷቸዋል። ከሞት ሲነሳ ማሳይቷቸዋል። አይምሯቸው ውስጥ ይህን ስዕል ከቶ ነበረ። አገልግሎቱ እና የሰው አይምሮ ይወላቸው የዚህ መዝገብ ውጤት ነው። እኛ ክርስቲያኖች ምንባለው? አእምሯችን የክርስቶስ መስቀል ውጤት መሆን አለበት። የእኛ አእምሮ ብዙ ነገሮችን ይቀበላል። በአንድ ምልከታ ከሁለት ሚሊዮን በላይ መረጃዎች ወደ ውስጣችን ይገባሉ ይላል ሳይንስ። አይናችን ሲገለጥ አናየን ብለን የምናስባቸውን ከሁለት ሚሊዮን በላይ መረጃዎች አእምሯችን ፎቶ ያነሳል፣ ቪዲዮ ይቀርጻል፣ ብዙ ነገሮችን ወደ ውስጣችን ያስገባል። ያ ብዙ ነገር እንደምታውቁት በተበላሸ በቆሻሻ ዓለም ስለምንኖር ልባችን ያቆሸሸዋል። ይገርማቸው። ለዚህ ነው ኤርሚያስ የሰውን ልጅ ልብ እጅግ ክፉ ነው ያለው። ልብ በተፈጥሮ ክፉ ነው አይደለም፣ ከገባበት የታጨቀ መረጃ። አንዳንዴ ስልካችሁን ለማስተካከል ውስጥ ያለውን መረጃ ስትበረብሩ ልጆቻችሁ እያነሱ ዝም ብሎ የማይሆን ፎቶ ያነሱታል። እግር፣ እጅ፣ ግድግዳ፣ ሸክላ ምናምን የሆነ ነገር አንስተው አንስተው ስልኩ ሞልቷል በዛ ተቀምጣችሁ ፎርማት ታደርጉታላችሁ፣ ተጸሉታላችሁ። እናጸደዋለን። እየለቀምን እየለቀምን ስልኮቻችንን ጠርገን እናወጣለን። የማያስፈልጉ መረጃዎችን አውጥተን ስልካችን እንዲቀል እናደርጋለን። አእምሯችን ልክ እንደዚህ ነው። ንስሐ የምንገባውም እንደዛ ማድረጋችን ነው። ውስጣችን የሚታጭቁትን ሀሳቦች ጠቅልሎ ያስወጣል ማለት ነው። እግዚአብሔር ልጆች ከዛ የሚሻለውን ያስገባል። በዚህ መካከል ክርስቶስ ቦታ ሊጠበው ይችላል። የተሰቀለው ክርስቶስ በራስ ቅል ቦታ የተሰቀለው በኢየሱስ ክርስቶስ በአእምሯችን ዋና ማዕከላዊ ዙፋን ላይ መቀመጥ ይገባዋል። ዳዊት እንዳለ ንጉሳችንን በልባችን ልንሸመው ይገባል። ያ የሕማም ሰው ታሞም ተቀብሮም አእምሯችን ውስጥ መኖር አለበት። ሁሌ የክርስቶስ ሕመም ሊያስገርመን ሊያሳዝነን ይገባል። ስንጸልይም ስንዘምርም ስንውልም ስናስብም ለእኔ ስትልታመምክ እያለን ማሰብ አለብን። ብዙ ቅዱሳን በበረሃ በገዳም ያሉት በዚህ የዘመናቸው ሁሉ እየተገረሙና እያለቀሱ የሚጸልዩት የጌታን ሕማም እያሰቡ ነው። ለምን አይምሯቸው ንጹህ መቃብር ነው፣ ንጹህ ጎልጎታ ነው። የጌታን መስቀልና ሕማም እያሰበ ነው የሚውለው። አያችሁ። አንዳንድ ደሞ አእምሮ አንዳንድ ደሞ ራስ ደግሞ ብዙ መረጃዎችን ስለሚሰበስብ ክርስቶስን የሚረሳው ይሆናል ወይ፣ መስቀል ሲመጣ ወይ ደሞ ስቅለት ሲመጣ ለው ጌታ መሰቀሉ ትዝ የሚለው ጌታ መሰቀሉ ትዝ የሚለው ካለ በዛን ቀን ጥሩ ነው። አንዳንዱ ስግደት ነው ትዝ የሚለው ጉልባኑ ትዝ የሚለው ስነ ስርዓቱ ነው ትዝ የሚለው እንጂ የባህሉ ባለቤት ራቁትን መሰቀሉን እናስበው የሚንገበገብ ሰው ምን ያህሉ እንደሆነ ያለውቅ። እናንተ የምትሰሙም ሰዎች ራሳችሁን መሰቀሉ በአይምሯችን ውስጥ ትልቅ ቦታ ነው ሊኖረው የሚገባው። ለምን እሱ ሄዶ የተቀመጠው ራስ ቅል ቦታ ላይ እንዳትረሱኝ ነው የሚለ። ሁሌ ሁሌ እንዳትረሱኝ ነው ተሰቀዬ ልታያችሁ። ይሄ የእናንተ ዋጋ ነው የጌታችን መሰቀል ለኛ ዋጋ እንዳለን እንዲሰማን እርግጠኞች እንድንሆን ያደርገናል። እያችሁ የተገዛንበት ገንዘብ ነው፣ መስቀል ላይ ያለው ሞት የሚባል ገዝቶን ነበረ። የፍየሎችን ደም ሰተነው ነበረ፣ የበጎችን ደም ሰተነው ነው ነበረ፣ የኮርማዎችን ደም ሰተ ነው ነበረ። ዋጋው አልተመጣጠነለትም፣ ሊለቀን አልቻለ። በፍርድ በኩል እኔ ጉድጓድ ውስጥ ሲቀጣ እንደሆነና ብዙ ሻ ለምን መጣኝ? የሆነን የሚመጥን ክፍያ አልከፈልነውም ለሞት። ምክንያቱም በሞት እጅ ወደቅነው በራሳችን ፈቃድ ነው። እባቡን እባብ የተባለውን ልኮ ሞት ገዛኝ፣ በትንሽ ፍሬ ገዛ። ስለዚህ ከገዛም በኋላ የራሱ አደረገን። እግዚአብሔር ጻድቅ ፈራጅ ስለሆነ የራሱ በሆነው ንብረት ላይ ሰይጣን ሊነጥቀው አልቻለም። ለምን ፍርዱ ፍትሁ አይፈቅድለትም። የሚያለ እንዲያደርግ ፈቃደኛዎች ሆነን በሞት እጅ ወድቀን ነው ሞት ደግሞ በጣም ብዙ ብዙ ብዙ ብዙ አይነት ነገር ከኋላ ዋለ። መጨነቅ አለ፣ መታወክ አለ፣ ተስፋ መቆረጥ አለ፣ ራስን ማጥፋት አለ። የሰው ልጅ መጨረሻ ግቡ ሱሳይድ እንዲሆን ራስን ማጥፋት እንዲሆን የሚያስተምረው የሞት መንፈስ ነው። ከዚህ እጅ የተገዛንበት ያንን የሞትን የሚፈልገውን ክፍያ በቂ ክፍያ መክፈል ሲያቅትን የእግዚአብሔር ልጅ እዳ ሊከፍል ከሰማይ ወረድ። እሱ ራሱን ከፈለ ኃጢአት የሌለበት ሆኖ ሞት፣ ኃጢአት የሌለበት መሞት አይገባውም። በህግ ሞት ኃጢአት የሌለበትን ገደለ። ያን ጊዜ የሞት ስልጣን ተቀማ። ሞት ፌር መሆን አቃተ። ክርስቶስ ሲሞት የሞትን ስልጣን ቀማ። እንደገና ይከፈል፣ የወሰድኳቸውን መልስ ዋጋ ይከፈለኝ ስላለ ንጹህ የክርስቶስ ስጋና ደም ተከፈለ። መስቀል የእግዚአብሔር ልጅ ደም የሞት ክፍያ ሆነ። ስለዚህ መስቀሉን ሁሌ ስታስቡ፣ ስናስብ፣ ስንነቀሰው፣ ቤታችን ላይ ስናንጠለጥለው፣ በአይምሯችን ስናስበው ይህንን ነው ማሰብ ያለብን፣ ዋጋ ያለኝ ሰው ነኝ እኔ ከሞት እጅ ተገዝቼ ባህሪያ ከሆንኩበት ተገዝቼ ነፃ ልጅ ወደመሆን መሆን የመጣሁበት ያ ከምድርስ ከሰማይ የሚደርስ መሰላል ነው ብለን ማሰብ አለብን። እግዚአብሔር ልጅ ማሰብ አለብን እና አይምሮችን በዚህ ልክ መስቀሉን ሞቱን ውስጣችን መዘከር አለበት። ከዛ ያንን ሞት ለመክፈል በታላቅ ትሕትና መቃብር ላይ መተኛቱንም ማሰብ አለብን። ግን ቀብረኑ ልንተወው ግን አይገባል። ዓላማው ሲገባ ቀብረን አንተ እነ ማርያም መቅደላዊት ጌታን ቀብረው አልቀሩም። ለሊስ ሲሆን ተነስተው ሮጠው መጡ፣ ሽቶ ይዞ መጡ። ከሞት ክልኝም በኋላ ወድሃለሁ ማለት ነው። ዋጋ ከፈልክልኝ፣ በቃ ተከፈለልኝ አለ። ወደ ራሴ ጉዳይ አልሄድም፣ አግብቼ ለወልቼ ነግቼ፣ የእሱ ጉዳይ በቃ አለቀ። በቃ ከፈለልኝ፣ ዳንኩ ምንለው ግን አይደለም እዳ ነው። አይምሯችን ውስጥ ቀብረ ነው የምናስቀብረው። መቃብር አይደለም። የምናስነሳውና የምናንቀሳቀሰው የምናየው ባህል ላይ ሲራመድ፣ እንጀራ ሲያበረክት፣ ተራራ ላይ ሲያስተምር፣ ሲሰብክ፣ ሰዎችን ሲፈውስ፣ ወዳጅ ሆኖ በግል ሰው ሲያስተምር እያየ ነው። አብረነው ልንማር ልንሰማ ይገባል። እግዚአብሔር ልጅ ቀብረን የምንተወ ጌታ አይደለም። ያለ አይምሮችን ውስጥ ሞቶ ሊቀር ይችላል። የብዙ ሰዎች ክርስቲያኖች አይምሮ ውስጥ ኢየሱስ ክርስቶስ ዛሬ ሞቷል ሞቷል፣ ቦታ እና ዋጋ የለው። ብዙዎች ውስጥ ደግሞ ያው ነው። ብዙዎች ውስጥ ከሞት የተነሳው ነው። ያወጣል፣ ያጌጡበታል፣ ይከብሩበታል፣ ያስተምሩበታል፣ ይማሩበታል፣ ይመኩበታል፣ ያምኑበታል፣ ተስፋ ያደርጉታል። ያው ሕአይምራቸው ውስጥ ሕያው የሚንቀሳቀስ ኢየሱስ ክርስቶስ ያላቸው ሰዎች ደግሞ አሉ። እነሱንም ሆነ ደሞ ሲንጠባጠብም ማየት፣ ሲቀበርም ማየት፣ ተነስቶ በድል ሲራመድም ማየት ያስፈልጋል። ምክንያቱም ኢየሱስ ክርስቶስ እሱ ነው። ሞቶ የቀረ ኢየሱስ የለም። ተሰቅሎም ብቻ የቀረ ኢየሱስ የለም። ሞት ያሸነፈው ኢየሱስ የለም። ሞትን ድል ያደረገ ኢየሱስ ነው። ድል ስለማድረግ ማሰብ የሚጀምረው የኛ አይምሮ ያኔ ነው። ይገርማችኋል እኔ በውስጤ በውስጥ መረዳቴ አንድ ነገር እመለከታለሁ። የሚጠቅማችሁ ከሆነ ልንገራችሁ። ብዙ ጊዜ ሴጣንን እፈራ ነበር። በቃ ፈተና ይመጣል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል፣ እንደዚህ አምን ነበር። ያንን ነገር አይምሮዬ ሴጣንን አሸናፊ አድርጎ ለብዙ ዘመናት ኖሬያለሁ። በቃ እና ትምህርቱን የምሰማውን ትምህርት ከተረዳሁበት ነገር አንጻር ሊሆን ይችላል ከተወሰነ ጊዜ በኋላ ግን የዚህ የክርስቶስን የመስቀል ነገር ሳስብ ሞትን ድል ማድረጉን ሳስብ ተነሳ የሚለው መዝሙር ለምንድን ነው ደስታ የሆነው ብዬ ሳስብ አሸናፊነት ነው። ልካ ይሰጠኝ። ማንም ሰው ሊታገለን ይችላል፣ ግን የሚያሸንፈው ክርስቶስ ነው። ማዕበል ሊነሳ ይችላል፣ ግን ጸጥ ም ያለ ክርስቶስ ነው። ሊገድለን ይችላል፣ አንድ ነገር ከሞት የሚያስነሳ ክርስቶስ ነው። ስለዚህ ክርስቶስ አሸናፊ ነው የሚለው መንፈስ በውስጤ ገባ። ይገርማቸው። አሁን አይምሬ በብዙ ሰዓት የሚያስበው ስለ አሸናፊው፣ ስለ ኢየሱስ ክርስቶስ፣ ስለ ድል አድራጊው አንበሳ እንጂ ስለ ጠላት ያላስበ እግዚአብሔር ፈወሰኝ። ይገርማቸዋል። አይምሯችን ውስጥ የትንሣኤው ብርሃን ሲበራ አሸናፊነት እናምናለን። በምንም መንገድ አንሸነፍም። እግዚአብሔር ከኛ ጋር እንዳለ እናምናለን። እያቸው ክርስቶስ ህያው ሆኖ ውስጣችን መኖር አለበት። ሞቶ ብቻ አይደለም። ያ ሕያውነት እኛን እንደ አዲስ ቀን ያደረገናል። ይገርማችኋል። መንፈሳችንን ይሰራዋል። ብርቱ ክርስቲያኖች ያደረገናል፣ አሸናፊዎች ያደረገናል። ይህንንም ጭምር ነው። ዋጋው ለእኛ ነው ነው ኢየሱስ ክርስቶስ ሁልጊዜ ቢሆን ለእኛ ነው ዋጋው። ሁልጊዜ ከእኛ ምን ይቀበላል? የምድረ በዳ ስብ እሱ ነው፣ በተራሮች ያሉ ኮርማዎች አንተ ናቸው ይለን። ለአንተ መስዋዕት ብሰጥህ ምንድን ነው ይላል እኛ ምን እንሰጠዋል? የታጠቁ ወይበራን መላእክት የሚያገለግሉትን ጌታ እኛ አፈር የሆኑ ሰዎች ምን ሰጠዋል? ለእኛ ነው ብናስበው በውስጣችን ያው ቢሆን በከሞት ቢነሳ በክብር የሚመላለስ እኛ ነው፣ ውስጣችንን ነው ይዞት የሚነሳ ይንን በደንብ ማወቅ ያስፈልጋል። የሰማኑ በልባችን ይጻፍልን መንፈስ ቅዱስ ቃሉን በልባችንን በልባችን ተባረከ አድርጎ በነፍሳችን በደም ስራችን የሚመላለስ ያድርግልን። ምንለወጥበት ያደርግልን። እግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። በአስተያየት ሳጥን ውስጥ መልእክቶችን እንደምትጽፉ ተስፋ አደርጋለሁ። እንደምትመረቁኝ ደግሞ ላይክ እንደምታደርጉትም እንደዚሁ እግዚአብሔር እናንተን ዘራችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።